የኢትዮጵያ ኢንተርፕራይዞች ዋና ዳይሬክተር ዶክተር አለባቸው ንጉሴ እንደተናገሩት የመድረኩ ዓላማ ለማንፋክቸሪንግ ዘርፍ ልዩ ትኩረት በመስጠት ዘላቂ ልማት እድገት ለሕዝቦች ተጠቃሚነት በተለይም ለአነስተኛና መካከለኛ ማንፋክቸሪንግ ኢንተርፕራይዞች በኢኮኖሚ ውስጥ የሚያበረክቱትን ሚና ግምት ውስጥ በማስገባትና አስፈላጊነቱን በመረዳት እንዲቋቋሙና እንዲስፋፉ በማድረግ የገጠሩ ሕብረተሰብ የማምረትና ኑሮ እንዲሻሻል ማድረግ ነው። የገጠር ኢንዱስትሪያላይዜሽን በማስታወቅ የየአካባቢውን ዕምቅ ሀብት የሚጠቀሙ ኢንተርፕራይዞችን በማቋቋም የኢኮኖሚ መዋቅራዊ ሽግግር ስራችንን ማፋጠን የስራ ዕድል መፍጠርና የገጠሩ ንብረተሰባችንን የአመራረትና የአኗኗር ዘይቤውን ማሻሻል ነው። ለተመረጡ ከ400 በላይ ለሚሆኑ ማኑፋክቸሪንግ አነስተኛና መካከለኛ ኢንተርፕራይዞች አገልግሎት እየተሰጠ መሆኑንም አመልክቷል። ባለፉት ሰባት ዓመታት በአነስተኛና መካከለኛ ደረጃ የሚገኙ የማንፋክቸሪንግ ኢንተርፕራይዞች ተገቢው ድጋፍ በማድረግ የተወዳዳሪነት ጠቅማቸው ማሳደግ እንዲቻል የማኑፋክቸሪንግ ልማት ፖሊሲን ጨምሮ ለዘርፉ ውጤታማነት የሚያግዙ ፍኖቶ ካርታና የፖሊሲ ማዕቀፍ መደረጉንም አመልክተዋል። የማዕከላዊ ኢትዮጵያ ክልል የስራ ዕድል ፈጠራና የኢንተርፕራይዝ ልማት ቢሮ ኃላፊ አቶ ሙስጠፋ ኢሳ በምክክር መድረኩ እንደገለጹት ከተረጂነት ወደ ምርታማነት በመሸጋገር የኢኮኖሚ አቅምን ለማሳደግ በሚደረገው ጥረትና እንቅስቃሴ አምራች ኢንዱስትሪውን ለማስፋፋት እና ምርታማነትን ለማሳደግ በተሰሩ ስራዎች አበረታች ውጤት ተመዝግበዋል። አነስተኛና መካከለኛ አምራች ኢንተርፕራይዞችን ተወዳዳሪና ብቁ ማድረግ ደግሞ በልዩ ሁኔታ እየተሰራ ይገኛል። በክልላችን በተለያዩ አምራች ዘርፎች ለተሰማሩ 1286 አነስተኛና መካከለኛ ኢንተርፕራይዞች ሁሉ አቀፍ ድጋፎችን በመስጠት በመድረኩ የተሳተፉ በተለያዩ የስራ ዘርፎች የተሰማሩ ባለ ሀብቶች በበኩላቸው በማንፋክቸሪንግ ስራዎች ላይ ተጽዕኖ እየፈጠሩ ባሉ ጉዳዮች ላይ ሀሳባቸውን አንስተዋል። በመድረኩ ላይ የተገኙት የክልሉ ርዕሰ መስተዳደር ዶክተር እንዳሸው ጣሰው ከመድረኩ ተሳታፊዎች ለምነሱ ጥያቄዎች ደረጃ በደረጃ እንዲፈቱና ፈጣን ምላሽ እንድሰጥ ትኩረት ተሰጥቶ ምላሽ እንደሚሰጥም አንስተዋል። አነስተኛና መካከለኛ አምራች ኢንተርፕራይዝ ለባለ ሀብቱ፣ ለመንግስት፣ ወይም ለአክር ኢኮኖሚ ለስራ እድል ፈጠራና፣ ለወጣቶች፣ ለሴቶች አጠቃላይ ቤዝ ነው፣ መሰረት ብለን ነው የምንወስደው። ስናስብ፣ ስንሰራ፣ ተግባራዊ ስናደርግ ለሁሉም ይጠቅማል ብለን ስለምናስብ በተለይ ለወጣቶች የስራ እድል ፈጠራ፣ ለሴቶች የስራ እድል ፈጠራ ቤዝ ነው፣ መሰረት ነው እና በዚህ መንፈስ እንሰራዋለን ማለት ነው። ሁለተኛው አነስተኛ እና መካከለኛ አምራች ኢንተርፕራይዝ ለሚሰማሩ አካላት የሚደረጉ መንግስታዊ ድጋፎች ተለይተዋል። የተለዩት መንግስታዊ ድጋፎች ለምሳሌ በቂ ገበያ ማቅረብ ወይም የገበያ ትስስር፣ የማምረቻ ቦታዎችን ማዘጋጀት፣ ሊዝ ፋይናንስ እንዲጠቀሙ ማድረግ፣ ከቀረጥ ነፃ መግባት የሚገባቸው አይተሞች ካሉ በህጉና በሚፈቀደው አሰራር መሰረት መደገፍ እነዚህንም ለይተን እንሰራለን። በክልሉ ያሉትን ዕምቅ ሀብቶችን በአግባቡ በመጠቀም ሁሉም ከተረጂነት በመላቀቅ ሀገሪቱን ለማሳደግ በሚደረገው ጥረት የድርሻውን ሊወጣ እንደሚገባም ዶክተር እንዳሻው አሳስበዋል።